ጤና እስጥልኝ ወዳጆች፣ ከቻላችሁ ይሄን ነገር ሼር አድርጉና ለሚመለከተው ይድረስ። እኔን አይጠቅምም፤ እርግጥ በእጅ አዙር እኔንም ይጠቅማል። ነገር ግን ይህን ቪዲዮ የሰራሁት ለህዝቡ፣ ለህብረተሰቡ በተለይም በንግድ ስራ ለሚተዳደሩ፣ በተለያየ ኢንቨስትመንትና ሌሎች ቢዝነሶች ላይ ለተሰማሩ ሰዎች በጣም የሚጠቅም በመሆኑ ነው። ወዳጆች ሚዲያን እንደ ቀላል አትመልከቱ። ሚዲያ የተጣመመውን ያስተካክላል፣ ትክክሉንም ያጣምማል። ለወንጀልም ለመልካም ነገርም የሚጠቅም መርዝ ነው ወይም መድኃኒት ነው። ስለዚህ አንድ ሰው ሁለት ሰው ሶስት ሰው እንዲህ ስላለ ምን ለውጥ ይገኛል አትበሉ። ሚዲያ ብዙ ነገር ይለውጣል ህብረተሰቡ ውስጥ ስላለው ነገር የመንግስት የስራ ኃላፊዎች፣ ሌሎች ጉዳዩ የሚመለከታቸው ሰዎች ይመለከቱና ይከታተሉና ለካ ይሄም አለን እንዴ ይላል። እኔ እንኳን በዚች በትንሽ የፕላትፎርምና ጥቂት ቁጥር ባለው ሰው ፎሎ ተደርጌ ወይም ተከታይ አፍርቼ በማስተላልፈው ነገር ብዙ ነገሮች ተስተካክሏል መንግስት እኔ የምለው ነው የመንግስት የስራ ኃላፊዎች ሰምተው ብዙ ያስተካከሉት ነገር አለ። እዚህ ከተማ ውስጥ ለምሳሌ በደንብ ዙሪያ የሰራውት ቪዲዮ በርካታ መቶ ሺህ ሰዎች ያዩት፣ ኦልሞስት ሚሊየን ሰዎች በንግድ ባንክ ላይ እንዲሁ ደግሞ የመንገድ ደንብን በተመለከተ እዚያ አታቆሙ እዚያ አታቆሙ የሚል ከዚህ ከኮሪደር ከለማ ወዲህ ትራፊኮች የሚያደርጉትን ወከባ በተመለከተ ያቀረብኩትን አይተው ማስተካከያ አድርገዋል ብዬ ነው ማም ነው። ባይነግሩኝም እኔ እንደዛ ነው። ይህም ባቀረብኩ በሆነ ቀን ውስጥ ይሄ ነገር ተስተካክሎ ስላየሁት ማለት ነው። እናም እንደ ቀላል አኔው ሚዲያ በጣም ጠቃሚ ነገር ነው እና አሁንም የምናገረውን ነገር ሼር፣ ላይክ፣ ኮፒ ሊንክ አድርጋችሁ ለሚመለከተው ሰው እንዲደርስ አድርጉ። በተለይም በንግድ ስራ ላይ በተለያየ ኢንቨስትመንትና በተለያየ ጉዳዮች ላይ የተሰማራችሁ ሰዎች ከጥቃቅን እስከ አነስተኛ ማነው እስከ ከፍተኛ ድረስ ወዳጆች፣ ብዙ ሮሮ በግብር በታክስ በንግድ ስራ ቦታ ላይ እየተሰማ ይገኛል። ብዙ ሮሮ ግብር ከባድ ሆኖብናል። ኢቨን የወሰድነውን እንኳን ንግድ ፍቃድ ለመመለስ ከባድ ሆኖብናል። ከሰርን ብለን እንኳን ሄደን ለመመለስ ስቃይ ሆኖብናል። በምን ቀን እዚህ ውስጥ ገባሁ የሚያሰኝ ደረጃ ላይ ደርሰናል፣ ብለው በተከታታይ በርካታ ሰዎች ይሄን ሲናገር ሰምቻለሁ። ይሄ ነገር ሊታሰብበት ይገባል። ወዳጆች ነገሩ እንደሚባለው በሚባለው ደረጃ ከሆነ እጅግ አደገኛ። እሺ ሀምሳ ከመቶ እውነት ነው። አርባ ከመቶ እውነት ነው። አረ ግዴለም፣ ሰላሳ ከመቶ እውነት ነው። አሬ የዛን ያህልም አይሆንም። እሺ ሀያ ከመቶ እውነት ነው እንኳን ብንል የሚባለው በንግድ ስራ ላይ የተሰማሩ ሰዎች የሚያቀርቡት ከፍተኛ ሮሮና ትችት አስር ከመቶ እንኳን እውነት ከሆነ ለዚህች ለደሃ አገር ከፍ ያለ ከፍ ያለ መሰናክል መደናቀፍና ለሰው ስራ አጥነት ወይም ለስራ አጥነት ከፍተኛ በር የሚከፍት ነው። እኛ ገና ብዙ ኢንቨስተር እንፈልጋል የሀገር ውስጡ የውጭ ያለውን ገንዘብ ስራ ላይ አውሎ ቢያንስ ቢያንስ እራሱንና ቤተሰቡ አረግዴ ለም ቤተሰቡ እራሱን የሚችል ዜጋ ያስፈልጋል ብለን ጥረት በምናደርግበት ዘመን ሰው ትንሽዬ ቢዝነስ ሲጀምር በግብር በታክስ በምን በወከባ ይሄንን አበላሽታል ይሄንን ሰርታል ይሄንን አንዳንዱን ነገር እኮ አውሮፓ ውስጥም እኮ ማሟላት ያቅታል የሚባለውን ሰዎች ሲነግሩ እኛው እኔ ንግድ ስራ ላይ አይደለሁም አንዳንዱ የሚጠየቀውን በዚህ በኩል የጤና ይመጣል በዛ በኩል ደንብ አስከባሪ ይመጣል በዛ በኩል ግብር የሚሉ ይመጣሉ በዛ በኩል የተለያየ ነገር እየመጣ በቀን አራት፣ አምስት፣ ስድስት፣ አስር መስሪያ ቤት እየጎበኘን አላሰራ አለን። መዋጮ አምጡ የሚል ይሄን ቀለም ቀቡ ይሄን አፍርሱ ጠዋት ያሉትን ከሰዓት አይ ደግሞም ሌላ ሰው መጥቶ ደግሞ ሌላ ትዕዛዝ ይሰጠናሉ የሚሉት ግድ የለም። ይህ ሁሉ ፕሮፓጋንዳ ነው ወይም ደግሞ ፖለቲካ ነው ብለን እንውሰድና አስር ከመቶ ወይ ሀያ ከመቶ እውነት ነው ብለን እንውሰድ። ይሄ አስር ከመቶ ለዚች ለደሃ ሀገር በርካታ ወጣቶች ከዩኒቨርሲቲ ከኮሌጅ ከሃይስኩል ድሮፕ አድርገው ስራ አጥተው በሚሰደዱባት አገር የስራ አጥ ጣሪያ በነካበት አገር ለነጋዴው ለጥቃቅን ቢዝነስ ለሚሰሩ ትልልቅ ቢዝነስን በርካታ ሰዎችን ቀጥሮ ለሚሰሩ ድርጅቶችና ግለሰቦች ኮንሲ ይህ ምንድን ነው የሚባለው? በጣም የተመቻቸ ሁኔታ ካልፈጠረ በእንቅርት ላይ ጆሮ ደግፍ ነው የሚሆኑብን። ወዳጆች ከፍ ያለ ሌላ የፖለቲካ ውጥንቅት ውስጥ ነው የምንገባው። ስለዚህ መንግስቶች በተለይም ንግድ ቢሮ እንበለው፣ ንግድ ሚኒስቴር እንበለው፣ የመስሪያ ቤቱ በትክክል ስለማላውቀው አሁን አጠራር ስለሚቀያየር፣ የገቢዎች ሌሎችም የሚመለከታችሁ ድርጅቶች ከዛ ከፍ ካለ ደግሞ የአዲስ አበባ ሲሆን ከንቲባ እንደ ሀገር ደግሞ ክቡር ጠቅላይ ሚኒስትር የዓለም የሰላም ሎሬት ዶክተር አብይ አህመድ ይሄን ነገር በትኩረት ይከታተሉ። የመንግስትን የመንግስትን ጥቅም እናስከብራለን በሚል ሰበብ በመንግስትና በህዝብ መካከል ግጭት፣ አለመተማመን እንዲፈጠር ውስጥ ለውስጥ የሚሰሩ ማይጠፉምና ህግ ደንብ ማስከበር ግድ ነው። አንድ ሰው ስራ ከሰራ ግብር መክፈልም ግድ ነው። ነገር ግን የግለሰቦች ፍላጎት ከታከለበት እጅግ አደገኛ ወደ ፖለቲካ ይቀየራል። ሌላውና ዋነኛው ደግሞ አዲስ አበባ ከተመሰረተች ወደ 150 አመት ገደማ ሊሆናት ኦልሞስት ሆኗታልም ሊሆን ይችላል። አሁን በዚህ ጊዜ ወዳጆች ይሄን መቶ አርባ መቶ ሰላሳ አመት ወይ መቶ ሀምሳ አመት የተጠራቀመን ችግር በዚህ ቅጽበት ሁሉን አስተካክለን አውሮፓ አሜሪካ ስታንደርድ እናረጋለን ብሎ ጥረት ማድረግም ስህተት ነው። ግራጁአሊ ቀስ በቀስ ነው መሻሻል ያለበት። ግብር በስርዓት አይከፈልም፣ መዝገብ በስርዓት እንደማይያዝ አውቃለሁ። ምንም ነጋዴ ባልሆንም ሰው ባገኘው ልክ ግብር እንደማይከፍል ይታወቃል። ግልጽ ነው። ይሄንንም የሚክድ የለም። ነገር ግን ይሄንን ባህል የሆነውን ነገር መስተካከል ካለበት ቀስ በቀስ ሰውን ሳያዝበረግቡ ከቢዝነስ ውስጥ ሳይወጣ እያስተማሩ እያባበሉ፣ ጠቃሚ መሆኑን እየነገሩ በስብሰባም በሚዲያም እያስተማሩ ነው ሁሉንም ወደ ሲስተም ማስገባት እንጂ በአንድ ሌሊት በአንድ ሌሊት ወይም በጥቂት ዓመታት ከለውጥ ወዲህ ለምሳሌ ሰባት ዓመታት የመቶ ምናምን ዓመትን በሰባት 7 ዓመት ራሱ ለማስተካከል መጣ ራሱ ትልቅ ችግርና ክፍተት ይፈጥራል። ስለዚህ ክቡር ጠቅላይ ሚኒስትርም ሌሎች የሚመለከታቸው ሚኒስትሮችን ይሄንን እኔ ህዝብ ስለምንቀሳቀስ፣ ሮሮውን ስለምሰማ፣ ሚዲያም ስራዬ ብዬ ስለምከታተል፣ ብዙ ሮሮ ስለምሰማ ይሄ የሚባለው ነገር እንደው ውሸት እንኳ ብንል ዘጠና ከመቶ አስር ከመቶ ህዝብ ውስጥ እየፈጠረ ያለውን ጥላቻና ምናልባትም ያለመተማመን ወደ ሌላ የፖለቲካ አጀንዳ ተቀይሮ መንግስት አላሰራለን፣ የትን ሄድ በሀገራችን የትን ስራ የሚሉ ድምጾች ስለሚሰሙ ወደ ሌላ ፖለቲካ እንዳይቀየር ጥንቃቄ ሊደረግ ይገባል። ውሸት ከሆነ ውሸት ነው። ይሄው ይሄው ይሄን ይሄን አንድ ሁለት ሶስት፣ እኛ እንዲህ ነው እያደረግን ያለን፣ የሚወራው ግን ውሸት ነው፣ እንደዚህ ነው የሚባለው ብሎ ቁጭ ማድረግ፣ ግልጽ ማድረግ፣ በየቀኑ ሳይሰለቹ አንድ ጊዜ ሁለት ጊዜ ብለናል አይደለም፣ አንድ መቶ አንድ ጊዜ በየቀኑ እንደ ዜና መደጋገብ የሚያስፈልጋል፣ የሀገር ጥቅም የሀገር ጉዳይ ስለሆነ። እውነት ከሆነ ደግሞ ችግሩን ውሎ ሳያድር ማስተካከል ያስፈልጋል። ንግድ ቢዝነስ ለሀገር ይጠቅማል። መጀመሪያ ግለሰቡ ከዛም ለሀገር ለህዝብ ለሁሉ ነገር ይጠቅማል። እና በዚህ ላይ ሲሪየስ ሆነ እርምጃ ወይም ደግሞ ምልከታ ቢደረግ ጥሩ ነው ላለው አመሰግናለሁ። ሼር አድርጉና ለሚመለከተው አድርሱ። ገለቶማ የቀነለኝ